ጤና ይስጥልኝ፣ እንደምናመሻችሁ። ለስፖርት ዜናዎቹ እምነጽዮን ሙሴ ነኝ። በኢትዮጵያ ፕሪምየር ሊግ ሲጠበቅ የነበረው የቅዱስ ጊዮርጊስ እና የደደቢት ጨዋታ በቅዱስ ጊዮርጊስ 3-2 አሸናፊነት ተጠናቀቀ። በአዲስ አበባ ስታዲየም በተደረገው ግጥሚያ በመጀመሪያው አጋማሽ ሳላዲን ሰይድ እና ምንተስኑ ታዳነ ባስቆጠሩት ጎል ቅዱስ ጊዮርጊስ 2 ከእረፍት መልስ ሳላዲን ሰይድ ለራሱ ሁለተኛውን ለቡድኑ ሶስተኛውን ጎል አስቆጥሯል። ጨዋታው ሊጠናቀቅ ሀያ ደቂቃዎች ሲቀሩት ጌታነ ከበደ ለደደቢት ጎል አግብቷል። ጎሏ ከተቆጠረች ከአንድ ደቂቃ በኋላ የጊዮርጊሱ ተጫዋች አባ ቦጣቆ በራሱ ላይ ጎል አግብቶ ጨዋታው በጊዮርጊስ ሶስት ለሁለት አሸናፊነት ተጠናቋል። ከደደቢት በኩል በ76ኛው ደቂቃ ላይ ብርሃኑ ቦጋለ በቀይ ካርድ ከሜዳ ወጥቷል። የኢትዮጵያ ፕሪምየር ሊግ ጨዋታዎች ነገ ሲቀጥሉ ኢትዮ ኤሌክትሪክ ከድሬድዋ፣ ኢትዮጵያ ቡና ከመከላከያ፣ ሀዋሳ ከተማ ከኢትዮጵያ ንግድ ባንክ፣ ወልዲያ ከተማ ከአርባ ምንጭ ከተማ፣ ወላይታ ዲቻ ከፋሲል ከተማ፣ ጅማ አባ ቡና ከአዲስ አበባ ከተማ፣ ሲዳማ ቡና ከአዳማ ከተማ ይጫወታሉ። የኢትዮጵያ ሜዳ ቴኒስ ፌዴሬሽን ዓመታዊ የጠቅላላ ጉባኤውን አካሄደ። ስፖርቱን ለማሳደግና የአዘውታሪዎችን ፍላጎት ለማሟላት ፌዴሬሽኑ የመወዳደሪያ ስፍራ ባለቤት እንዲሆን ከፍተኛ እጥረት እንደሚያስፈልግ ተሰብሳቢዎቹ ጠቁመዋል። በሜዳ ቴኒስ ስፖርት የሙያተኞች አቅምን የማሳደግና ተከታታይ ዘመናዊ ስልጠና ሊሰጣቸው እንደሚገባም በጉባኤው ተነስቷል። ክልሎችና ከተማ አስተዳደሮችም ለማቀራረብ ተከታታይ ውድድሮች አዘጋጅቶ ብቁ ስፖርተኞችን ማፍራት ወሳኝ መሆኑንም ተጠቁሟል። በጠቅላላ ጉባኤው ላይ የተነሱ ጉዳዮችን ፌዴሬሽኑ ትኩረት ሰጥቶ እንደሚሰራም መግለጹን የወጣቶችና ስፖርት ሚኒስቴር የላካው መረጃ ያስረዳል።